የሌላ እምነት አባቶች፣ አርቲስቶች፣ ጋዜጠኞች፣ ታዋቂ ሰዎች፣ ባለሀብቶች፣ ኤምባሲዎች ሀዘናችንን ለመጋራት የአባታችንን እልፈት ሀዘናችንን ለመጠገን አብረውን ቆሙ አብረውን አነቡ። እናመሰግናቸዋለን። አላህ ሂዳያውን እስጣቸው። ሌሎችም ደግሞ በአግርሞት ታዘብን። ከዚህ ተጻራሪ ለመቆም የጣሩትን ሴራን ይዘው የመጡትንም ተመለከተናቸው። የኛ አንዳንድ ወጣቶች የሰሩትን ስህተት ተመልክተው እሷን አወፍረው እስልምና መሀል ሁለት ሰፍ እንዳለ ለማሳየት የቧጠጡ ሰዎች መርዛቸው ሊረጡ ያሰቡን ሰዎችንም ምንጥረን ታዘብ ናቸው። እስልምና እስልምናው መጥተው ፈትዋ ለመስጠት እገሌ ቡድን እንዲነው እገሌ ቡድን እንዲነው ብለው ሊያቧድኑን የሞክሩትንም ታዘብ ናቸው። ተመለከት ናቸው። ምን ያሴሩልን እንደነበር በግልጽ በአደባባይ ተመለከት ናቸው። ደግሞም ሌሎችን አብረን ታዘብነ። የእኛዎችን የእኛም ምስኪኖች የእነዛን መፈክር ያዳመቁ የእነዛን ላይክና ሸሪ ያደረጉ ለማውገዝ ብለው ድሉን ለመጠቀም የሞከሩ የእኞች ምስኪኖችልም ማየናች። እነዚህ ከሌላ እምነት መጠው ጥቂቶቹ ሰፊውን የክርስትና እምነት የማይወክሉት ትንንሽ አክቲቪስቶች በቀጠልም ብለው እገሌ ሱፊ እገሌ ዋሃቢ ውሃቢ ማለት እንዲ ነው ብሎ ሊያቧድኑን ሲሞክሩ በትዝብት ተመለከትናቸው። የእነሱን ድምጸት ደግሞ ይዞ ያስተጋባ ሱፊያ ነይ ብሎ ያመነ ደግሞ አንዳንድ ዲኑ ያልገባው ወጣትንም ተመለከትን። ልብ በሉ እናንተ ወጣቶች፣ እነዚህ ሰዎች ቢሳካላቸው የሚጀምሩት በእናንተ። የሰሜኑ ጦርነት ጊዜ የወደመው የመሻይኮቻችን ሐሪማን በርካታ የዒልም መካኖች ወድመዋል ሉ። እነሱን ለመተካት ናውን እየተፍጨረ ጨረ ከተማ ውስጥ ያለው እነሸመሐመድ ሐምድዲን ዑለማዎችን ማሊክ ተካቸው ብለው ዑለሞችን ሰብስበው እያስመረቁ ያሉት ሐሪማዎቻችን እንደዚህ እስልምና ላይ በሚያሰሪ ሰዎች ስለወደመ ብቻ እነዚህ ዛሬ ውሃቢ ስለፊ እያሉም ያቧንህ ሌላ እምነት የመጡ ሰዎች እነሱ ናቸው። አክሱም ላ የእህቶች ይህን ሂጃብ ያሉት ሶላት እየከለከሉው ያሉት ሙስሊም እስልምና አንድ ነው። ኢትዮጵያ ውስጥ ያለ እስልምና ባረግነው ጥናት ከሌላ ሀገር ያለው እስልምና ጋር አንድ አይደለም። ሱፊዩና ሰለፊዩ መሀል ያለው ልዩነት ቅርንጫፋዊ አሊያን ፍቅሃዊ አካሞች ናቸው። ከሁለቱም ጥርዝ የረገጠ ይኖራል። በሱፊያ ስም ቀብር ውስጥ የሚያመልክ ጠንቋይ ጋር መሄድ ይኖራል። ይሄ ሱፊያውን አይወክልም። ሱፊያኛ ምንላቸው አጼዎቹ ጋር የታገሉ አይማዎቻችን ፍትህ ያቀሩ ተፍሲር ያቀሩ ነህውና ሰርፍ ሲያቀሩ የኖሩ እንደነ ጀማ ንጉስ ያሉ እንደነ ሻሃሊ ጎንደር ያሉ እንደነ አብሬት እነ ዳና ነሾንኪ የመሰሉት ናቸው። የሱፊያ አርማው ከነዚህ ጋር ሰለፍ ሰፊ ልዩነት የለን። ሁለቱም ሳይድ ጠርዝ የረገጠ ይኖራል። እነዚህ በውቀት ይታረማሉ፣ እነዚህ በእውቀት ይስተካከላሉ። በዚህ ከአባታችን ህንፈት ይሄን አንድነት ይሄን አብሮነት ይህን መተሳሰር ተገምዶ የማይፈታ መሆኑም ሙስሊሙ ያስመሰከረበት ክስተት ነበር።